ያው እንግዲህ ተጨማሪ የአንድ ሳምንት ጊዜ ፈጣሪ ሰጠን። እናም በሰላም ተገናኘን፣ እናመስግነው። እናመሰግናለን። ዛሬ ተመልካችሁ በጣም ያምራል። እስኪ ሞቅ አርጉት፣ እጃችሁን ከፍ አርጋችሁ ከፍ አርጉት። እንኳን ደህና መጣችሁ ወደ ሰይፉ ኦን ኢቢኤስ፣ እንኳን ደህና መጣችሁ በነገራችን ላይ ባሳለፍነው ሳምንት በዓለም አቀፍ ደረጃ የሳክስፎን ቀን ተከብሯል። ሐሙስ ዕለት ማለት ነው። የመልክተኛ ቀን ነው። በነገራችን ላይ መልክተኛ ናይት ክለብ ውስጥ የሆነ ፈረንጅ ተዋውቋት፣ ዋትስ ዩር ኔም ሲላት ማይ ኔም ኢዝ ቴክስት አለች። ኦ ማይ ቴክስት እኛ ግን ቀይረነዋል። ሳክስፎን የባህር ማዶ የሙዚቃ መሳሪያ ስለሆነ በጣም ስለሚወድ ሁሉም ያው እሁድን ደሞኛ በዓለም አቀፍ ደረጃ በሀገር ውስጥ አድርገ ነው የማሲንቆ ቀን። በነገራችን ላይ ማሲንቆ ሁላችንም አንድ ያደረግ የሙዚቃ መሳሪያ ወደ ኦሮሚያ ብትሄድ ወደ አማራ፣ ትግራይ ወደ ታች ብትሄድ፣ ወደ ላይ፣ ወደ ጎን ሁሉም ጋር አለና አንድ ላረገችን ማሲንቆ ቀን ሲያንሳት አለ። ማሲንቆ በቀደም ፈረንጆች አንድ ጀርመን አንድ ጃፓን መጣው አፈላልገው በአንዱ ቼሎ ተጫዋች ነው አንዱ ቫዮሊን ተጫዋች ናቸው። የሚገርም ሳውንድ ይዘው ሰርቀው ሄዱ። እናንተ ሳትማሩ ተባካቸው። የሀገራችን ሳሪያ ተማሩ። እኔ ደግሞ በቃ በዶላር ጀምር ያለው ሊል ነው ሰው ምናምን እያልኩ ነበር። ተመስገን ይከፍላሉ። ዋናው ነገር ሴፕሻ አስተምሪያቸው በአርማዶ ተሻግረው ይዘውት ሄደዋል። መሳሪያው ገዝተውኝ ምናምን አድንቀው ብዙ ዶክመንታሪ ሰርተውኝ ይዘውኝ ሄደዋል። እዚህ ደግሞ ስትመጣ አንተ አዝማሪ አለኝ አሉ። ባለፈው አጤ ሴፍ አዝማሪ እንግዲህ ባሳለፍነው ሳምንት የተለያዩ አዳዲስ ነገሮች ተከስተዋል። ምን አዲስ ነገር አለ? ከሸገር ኤፍኤም መቶ ሁለት ነጥብ አንድ ወሬን ጀምር። ባሳለፍነው ሳምንት ሸገር ላይ ምን ቀረበ መሰላችሁ? በአዲስ አበባ በሶስት ወር ብቻ ሀያ አምስት ሺህ ህጻናት ተወለዱ። ይህ እንግዲህ በቀን ወደ ሁለት መቶ ሰባ ሰባት ልጅ ማለት ነው በ12 ሰዓት ደግሞ 23 ልጅ ማለት። መገናኛ ላይ ያው ሁላ ህዝብ ይራመዳል ተኝቶ ነው ቁጥሩ። አነዘብ አንዱ የሰጡ አስተያየት መሰለ ሁላችንም ባንክ ያስቀመጥነው ገንዘብ እንኳ እንደዚህ አልወለደልኝም። ሌላው ምን አለ፣ የዘንድሮ ክረምት ደግሞ ልዩ ነበር። ከዘጠኝ ወር በኋላ ደግሞ የዚህን እጥፍ ጠብቁ ብሏል። በጣም ማለት ከባድ ነው። ግን ለማንኛውም ለመጡት 25 ሺህ ህጻናት አቀባበል እናደርግላቸው አስባችኋል። እዚህ ውስጥ እኮ የወለደው ሁለት ሰው ብቻ ነው እናንተ መውለድ ሶስት ሰው ወለድ በሂደት ያንተ ያመነ መለወን ላ እስከ ማናት ብሎ ቁጥሩ ሲሰማ ያንተ ተጨምሮ ነው። አዲስ አባት አለ ዘኔ ፋዘር ግን እንዲህ ቁጥራችን እየበዛ በጣም ደስ ይላል አይደል? ብዙ ተባዙ። የዛኑ ያህል ደግሞ አሁን የኑሮውን ውድነት የእቃዎችን መወደድ ምናምን ላየ ሰው ግን ቆም ብለን ብዙ ነገር መስራት እንዳለብን ግልጽ። አንዴ ቤተሰብ ምጣኔ ላይ ያየሁት ነገር ምን ይላል፣ ኑሯችን አሁን በጣም የከፋው ለመቶ ሰው ደግሶ አንድ ድግስ ላይ ማለት ነው አንድ ሺህ ሰው ሲመጣ በአይነት ነው ተቀምጧል ስለዚህ በተቻለ መጠን ለአንድ ሺህ ሰው ደግሰ የአንድ ሺህ ሰው ምግብ ስታዘጋጅ ግን ሁሉም ደስ ብሎት በቅቶት ይበላል ስለዚህ ከዛ አንጻር መውለድ ደስ ይላል የዛ ነው ያህል ደግሞ ኑሮ እንዳይከብድ ደግሞ ጥረት ማድረግ ያስፈልጋል እንኳን በሰላም ተገላገላችሁ ብለናል ቁጥሩን ካየሁት በኋላ አምስተኛ ሊት የዩቲናስ ዝግጅት ከቀረበ በኋላ እንግዲህ ያዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ኢቢኤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ። እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። የምረጡ እንቅስቃሴ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው። አይደል እንዴ? አንዳንዶች ሳይፉ ዘረኛ ዘረኛ አረር ተወልደህ ትንሿ ኢትዮጵያ ውስጥ ተወልደህ እኛ መሆን በጣም ይከብዳል እ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። እውነት ነው፣ የዘረኛ ነች። በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ደረ ረ እንግዳ የለም እንዴ? ብዙ ቀርበዋል እኮ አብርሃም ገብረመድን፣ ኤፍሬም አማረ፣ ሰላማየት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች ግን ደግሞ እዚህ ቦታ ላይ ሲመጡ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ እኛም ግብዣ አቀርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ጾታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኤቢስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይ ምሳሌ በዛሬው ፕሮግራም እራሱ የትግራይ ወርቅ ነች፣ የኢትዮጵያ ፈርጥ ነች። ኦስካር ላይ በተሸለመው ኤልቪስ ፊልም ላይ ከኦስተን በትለር ጋር የተወነች ድንቅ የማስታወቂያ ሰራተኛ ውስጥ ኑሯ በአውስትራሊያኑ ተወዳጇ ተዋናይት ሰናይት እንግዳ ነች። ሰኒ ያለች እዚህ ሰኒ ሁሉም ቤት ነው። ይሄ እንግዲህ አስራ አምስት አመቱ ሙሉ ያስተናገድንበት ቤታችን ነውና ይህ ሰይፉ ኢቢኤስ የሁሉም እንደሆነ በድጋሚ ለመግለጽ ያህል ነው። የሁላችሁም ከዛ ውጭ እንግዲህ ዛሬ ሌሎች እንግዶች አሉ። አዲስ አልበሟ በጣም ተወዶላታል። በጣም የሚገርም አልበም ነው ደህና ሰው ብላለች። በእናታችሁ ደህና ሰው ያብዛልን፣ አይደለ? ተመኘሁ ፍቅር አዲስ እዚህ ነው ያለችው። ለፍቅር ለፍቅር አዲስ፣ በነገራችን ላይ የአልበም ርቃቷ ሳሳ ባለ ሁኔታ በማርየት ሆቴል፣ ከዛ ደግሞ ደመቅ ባለ ሁኔታ በኤግዚቢሽን ማዕከል ለሁሉም ሙዚቃ አፍቃሪዎቿ ፍቅር አዲስ ታቀርባለች። ፍቅር አዲስ ነቃ ጥበብ የሰይፉ በኤቢኤስ የክብር እንግዳ ነች። ልክ እንደሰናየት ለፍቅር አዲስ በነገራችን ላይ ሶሻል ሚዲያ ላይ ሁሉም ባለ ሚዲያ ስለሆነ የፈለግነውን ነገር እንወረውርና ጥሩ የሚሰሩ ሰዎች አንዳንድ ሞራላቸው ይነካል። ጥንቃቄ ማድረግ አለብን። ለምሳሌ ባሳለፍነው ሳምንት ባላደራው የተሰኘ ሰዎችን የሚያግዝ ሰው እንዲህ በተፈጠረ ነገር በቃ እኔ ምን ሄድ አለብኝ ብሎ ከደግነት ስራው በቃኝ ብሏል። እንዲህ ዓይነት ነገሮችን በቃ የኛ ሐሳብ ነው። በተቻለ መጠን ለዚች አጭር ህይወት ጥሩ ነገር መናገር፣ በማናቀው ጉዳይ ላይ ሐሳብ አለ መስጠት ዝም በማለትም እኮ የመሰለ ነገር ይላል። አንዳንድ ስለማይናገሩ ሰዎች የሚናገር አምላክ አለ። ስለዚህ ጥሩ የሚሰሩ ሰዎችን ከፍ ከፍ ባደረግን ቁጥር ደግ የሚሰሩ ሰዎችን እናበዛለን። በዚህ ጉዳይ ላይ እስኪ ምናልባት እሱም እንደ ባላደራው ያቆም ይሆን? ምክንያቱም በደግነት ስራ ውስጥ ነው ያለው። ፊቱን ያሳይ ይሆን ዛሬ እኔም አላውቅም። መልክተኛውን እስኪ ወደዚህ ሞቅ አድርጋችሁ ጋብዙት። መልክተኛ አለ። ዋው! ለመልክተኛ ግን አቀባበሉ መልክተኛው እንደዚህ ረጅም ነው። ሞዴል እስኪ መልክተኛ ያለው ነው እስኪ፣ መልክተኛው ስንት ዓመት በደግነት ስራ ውስጥ? በትክክል እርግጠኛ አይደለሁም ግን አንድ አምስት ዓመት በዛ አካባቢ። ፊትህንም የማታሳየው ለምንድን ነው? በዚህ ስራ ውስጥ ስትሆን ፊት ማሳየት በደሆሽ ላይ መታወቅ መልካም አይደለም ብዬ አስባለሁ። ስለዚህ የደግነት ስራ ሰርተህ ክብሩን እሱ ይውሰድ ነው የምትለው ማለት ነው። እኔ ራሴ ገንዘቡን ባላመጣው አሰባስቤ ከደጋግ ሰዎች ማደርስ ቢሆንም ግን ያ መታበኝ ነው። በእነሱ ገንዘብ እኔ መጥቼ ዛሬ ታዋቂ መሆን አልፈልግም። ለዛ ነበር እስከ ዛሬ ድረስ ራሳችን። ያው እንግዲህ ዛሬ ፊቱን ያሳይ ይሆን አያሳይም? ይህ ሰውስ ማን ነው? ሙሉ ስሙስ ማን ነው? እኛ የምናውቀው በመልክተኛው ነው የሰይፉ በኤቢስ እንግዳ ይሆናል። ዛሬ እኛ ምን እናርክ። አንተስ ፊትህን አታሳየንም ወይ? እስኪ እሺ፣ ገርጃ አካባቢ አንድ ሰውዬ አግኝተን ነበር። እስኪ እሱም ቪዲዮ አይተን እንመለስና ምና ይሆናል። ስለዚህ ፊቴን የማሳየው የዚህም ቪዲዮ ምላሽ ካወቅሁ በኋላ ነው የምትለው። እስ ገርጃ አካባቢ ምን ተፈጥሮ ነው? እስኪ መልክተኛው እጁ በጣም የተጎዳ ሰዓት የሚሰራ ሰው፣ የኔን ፎቶዎች ሰዓቶች ላይ ሰቅሎ ነው ያለው። መለመን የሚያስችል በቂ ሀብት አለው እጁ ላይ። በነገራችን ላይ ዛሬ እጅና እግር ይዘ ሰዎች የሚለምኑት እንኳን እንደዚህ የተጎዳ ሰውነት። እሱ ግን እንደዚህም ሆኖ ሰዓት ይሰራል። በትልቅ ሰዓቶች እንግዲህ ይህን ፎቶ አድርጓል። ሮባ ዳቦ ቤት አካባቢ ነው። ይህን ሰው ህይወትን እንቀይር ነው የምትለው? ምን ችለው እናደርጋለን? ያው እንግዲህ እሱም ፊቱን እንዲያሳይ ይህ ቪዲዮ ደግሞ እሱን ይዞ መጥቷል። ልቀበል ያው እንግዲህ የእኔ አድናቂ ነው። ሄጄኒም ሰርፕራይዝ ባንተ ስም አደርጋለሁ። እሱ ብቻ ሳይሆን ሙሉ አድራሻ ወንድሞኛ ይፋ እናደርግና መልክተኛውን አላ ይገባል። የዚህን ወንድማችን ህይወትን ቀይር። ምክንያቱም አሁን ልመና ባህል ሆኖ እጅና እግር ይዘው ወይም ደግሞ በፈጠራ ታሪክ ኪሶቻችን ውስጥ የሚገቡ ሰዎች በበዙበት ጊዜ እሱ ግን እጁ እንደዚህ ተጎድቶ እንኳን ቢሆን ሰዓት እየሰራ ህይወቱን ለማሸነፍ ይጥራል እዚች ቤት ውስጥ። ስለዚህ እኔም ጂ ለመጎብኘት በመልክተኛው አማካኝነት ተጋብዣለሁ፣ እሄዳለሁ። አንተም እንግዳ ትሆናለህ ዛሬ ብዙ ብዙ ነገር እናወራለን። አንተስ እንደ ባላደራው ከእርዳታ ስራ ራስህን አግልልሃል? አላረክም። እዚህ ትነግረኛለህ ወይስ በኋላ ጊዜ ስላለ በኋላ ይነግረኛል? አመሰግናለሁ። ጥሩ ሚ ስራ የሚሰሩ ሰዎች አሉ። ግን አሁን አሁን የመጣብን ትልቁ ችግር ምንድን ነው? ስህተት እንኳን ሲሰራ ስህተቱን የምናረመው በስህተት ነው። ዝም ማለት የሚችል ሰው ፈራን፣ ፍቅር ፈራን። ለምን እንደሆነ አይገባኝ ለጠብ ተጋል እንዴ የሆነ ጥበብ ውስጤ እየተንበሎሁ ራሱ ጀምሮ ያስታውሳል። እስቲ እንግዲህ ያው ቪዲዮን አይታችሁታል፣ ሄጄ እኔም ጎብኝቸዋለሁ። ሰይፉ ኢቢኤስ በራሱ የሚችለውን አድርጓል። እናንተም የምችሉትን አድርጋችሁ ይህ ሰዓት ሰሪ ትልቅ ሰዓት ሰሪ ሆኑ የተሻለ ቦታ ላይ ስራውን እንዲከውን እናድርገው። ለጽድቅ ስራ ሁላችሁንም ጋብዣለሁ። በነገራችን ከእናንተ የተላኩ የተለያዩ ፈገግ እንደ ይህ ፕሮግራም እንዳይደርቅ እኮ እናንተ ትልካላችሁ እና ይፖሰት አይፖሰት፣ ፎኒ ቤስ ፌስቡክ ገጽ ላይ ቀጣዮቹ ጉዳዮች ይፖሰቱ አይፖሰቱ፣ እናንተ ተመልካቹ ይወስን። አንተ አትወስንም። እሺ ይቅረብ። እስኪ ይፖሰት አይፖሰት። እስኪ የመጀመሪያው ምንድን ነው? የዘንድሮ ጋባዥ፣ የድሮ ድሮ እንጠጣ ነበር በቃ ከዚህ መልስ የኔ ነው። እዛ ጋር ሁለት አምጣላቸው፣ ለእነኚህ ጃምቦ ቀዳላቸው፣ ለእነ ደግሞ አንዳንድ ድገማቸው፣ ግን ቅድሚያ ሂሳብ ጠይቃቸው እንዲላለ አጋጥሞታል መሰለኝ። የመጠጥ ቤቱ ባለቤት መሆናለሁ። ይዘንድሮ በጣም እኮ ራስ ይቻል ነው ጨዋታ ምንድን ነው መሰለህ፣ ብሯ እና ኢኮኖሚ ጠበቅ ስትል ደግነታችንም ያነሲት። የድሮ አከራይ ለምሳሌ ምግብ ሲሰሩ ራሱ አንተ ሰርቪስ ቤት እየኖር ከኔም ተከራዩበት ጊዜ ማለት ነው ማን ትንሽዬ ዶሮ ነገር ሰርቻ ና እስኪ ማነን ተከራዩ ይባላል በደምብ አሁን እኮ እንደው ሄዱና ነገሮት እስኪ ዶሮ ሰርተናል እንዳይሸተው በሩን ይዝጋው እየጠሩ ነው ብለህ አንተ ይቶ የደግነት ዘመናችን ይምጣ እስኪ ተመኙ። በእናታቸው የስካርድ ነገር ከተነሳ ሰውዬው፣ ሰምታችኋል፣ እየሰከረ ውጭ እያደረ አስቸግሮ ባሏ በቃ ሽማግሌ ሰብስባ በቃ ጠይቁልኛለች እና ያን ቀድ እራሱ ሰክሯል። ሽማግሌዎቹ ቆይ ለምንድን ውጭ የምታድረው አሉት። ውጭ የማድረው ለራሷ አብዬ ነው ለራሷ ብዬ ቆይ ለምንድን ነው ለራሷ ብለህ ውጭ እንዴት ነው ውጭ የምታድረው አይ ስለጠጣው አፌ እንዳይሸታት ብዬ ነው ውጭም አድሮ ሌላ ሰው ነው የሚያሸተው አለ ዛሌላ አላድርም ስለሚሸታት ሌላ ሰው ያሽታል ቤታችን ባል ይፖሰት አይፖሰት ቀጥሏል። እስኪ ይሄ ይሄ እንኳን ለመልእክተ ነው። አይ የኛ የሴቶች ፍዳ ብላለች አንዷ። በሰላሳ ዓመታችን ስናገባ ይቻ አሮጊት አገባች እንባላለን። በሰላሳ አምስት ዓመታችን ስንሞት ሙቺ እምቦቃቅላ ባጭር ተቀጨች እንባላለን። ምንድነው የሚሻለን ሴቶች ብላለች? ይሄ ነው ሰላሳ አምስት ላይ ሲያገቡ አሮጊት እኮ፣ ሰላሳ አምስት ላይ ደግሞ ሞት ሲያጋጡ ይቻ በባጭር ተቀጨች። አጭሩ ስሜት ጋብቻ ላይ ለምን አይመጣም? በጣም ማሰብ ያስፈልጋል። በና እንዲህ ጭብጨባችሁ እንዲያምር ከጀርባ ኃይል የሆነን ስሙን ስጠራው እጃችሁን ከፍ አርጋችሁ ታጨበጭቡለታላችሁ። ቻኖሌ ኑድልስን አመስግዶ ቅርንጫፉ እናንተን እንግዲህ በሚጣፍጡ የኑድልስ ምግቦች ያስደስታል። ሐዋሳም ጭምር ተከፍቷል። ቻኖሊ ለሰይፉ ኢቢኤስ ተመልካቾች ቆንጆ ምግብ በማቅረብ ፈታ ያደርጋቸዋል። ቻኖሊን በጣም ነው የምናመሰግነው። በነገራችን ላይ ይህ ፕሮግራም ሳቅ ጨዋታ ብቻ አይደለም። በዚህ መዝናኛ ዝግጅት ላይ የጽድቅ መንገድ ላይ የቆሙ የተለያዩ አልጋ የያዙ ወገኖች አሉ። የእነሱን ቪዲዮዎች ደግሞ አይተን እንመለስ። በነገራችን ላይ በቀጣዩ ስልክ በቴሌግራም የአንዳንድ ደቂቃ ቪዲዮ መላክ ነው እንጂ ፕሮግራሞቹ አዘጋጆች ጋር ወይ ደግሞ የባንዱ አባላት ጋር መላክ በቃ ወረፋ ተይዟል፣ በቀጣዩ ስልክና በዘመድ በዚህ በአቋራጭ የሚገባ አሰራር የለንም። የምትልኩት የአንድ ደቂቃ ቪዲዮ በቀጣዩ የቴሌግራም አድራሻ ብቻ ነው። የዚህንም ሳምንት እግዚአብሔር ጨርሶ ይማራችሁ ብለን ቪዲዮቻቸውን አይተን እንመለስ። ሰላም ኢትዮጵያ ህዝቦች፣ እኔ ሁሉ እናት ነኝ። የኔት ሉሉ ልጄ ናት። የ19 አመት ልጅ ናት። ኩላሊቷ ከቆርሚ አንድ ጀምሮ ፌል አድርጎ እዚህ ዳይሊሲስ ላይ ነው የምትገኘው። በሳምንት 3 ቀን ትታጠባለች። በሳምንት እስከ 50 ሺህ የምናወጣበት ጊዜም ይኖራል። ከዚህ የተነሳ የኛ አቅም አሁን ደግሞ ለተከለነቀላው ሊያደርሰን አይደለም። ማጠቡን ማሳጠቡን ራሱ አልቻልንም፣ እያቃተን ነው። አመት ሊሆናት ነው፣ ቋሚ አንድ አመቷ ነው ስለዚህ የእናንተ እገዛ የወገኖች እገዛ የግድ ያስፈልገኛል ይህንን ቪዲዮ የምታዩት የትኛውም አጋጣሚ እጃቸው የገባ ኢትዮጵያ ህዝቦች በሙሉ እንድትረዱኝ እንድታግዙ ልጄን እንድታድኑልኝ በትህትና ጠይቃቸዋለሁ ወንድሟ ደግሞ ኩላሊት ልሰጣት ምርመራ ጨርሰናል የአቅም ጉዳይ ነው በቃ አሁን የያዘ እና አቅም እንድትሆኑ በምትችሉ ሁሉ ከጎናችን እንድትሆኑ ስንል የኢትዮጵያ ሕዝብ በሀገርም በውጭም ያላችሁ ይህች የምታዩት ታችን ሰብለ ወንጌል ወንደሰን የልብ ህመም እንዳለባት ከአስር ዓመት በፊት በሕክምና የተረጋገጠ ሲሆን፣ ነገር ግን ህመሙ ከጊዜ ሂደት በኋላ እየከበደ በመምጣቱ ከአራቱ የደም ቧንቧዎች ሶስቱ በጣም የተጎዱና በአስቸኳይ የቀዶ ሕክምና እንደሚያስፈልጋት ተነግሯታል። ለዚህም ለቀዶ ሕክምናው አንድ ሚሊዮን 25 ሺህ ብር እንደሚያስፈልጋት ታዝማ የሕክምና ማዕከል አሳውቋታል። ነገር ግን እህታችን ያላት አነስተኛ ገቢ ሲሆን ሁለት ታዳጊ ልጆች የምታሳድግ ስትሆን ይህን ያህል ገንዘብ ከፍላ መታከም አቅሟ ስለማይፈቅድ የምትችሉትን ድጋፍና እርዳታ እንድታደርጉላት ስንል በእግዚአብሔር ስም እንጠይቃለን። ብዙ ደጋግ ኢትዮጵያውያኖች አሉ፣ በሀገር ውስጥም በውጭም፣ በጸሎትም በገንዘብም እንዴ፣ እስካሁን እኮ ድነው ወደ ጤንነታቸው ተመልሰው ስራ የጀመሩ ብዙ ወገኖች አሉንና እነሱን አቅርበ እነዚህ ብናወራ አየሩም አይበቃም። ለማንኛውም ለሰይፉ ቤቤስ ደካክ ተመልካቾች አላህ ይስጥልን፣ እግዚአብሔር ይስጥልን እንበል። እናመሰግናችኋለን። አሁ የመዝናኛ ዝግጅቱ ድምቅ እንዳለ ነው። እሁድ ነው። ቅኝት ባንድ በተጠንቀቅ ይገኛል። ተመልካቹ በጣም ደስ ይላል። ደስ ላላችሁ እስኪ ለራሳችሁ